ታላቁ ፑቲን፣ በማንኛውም የኢንተርኔት መረብ ላይ ስለ ቭላድሚር ፑቲን ብታስሱ ከ850 ሺህ በላይ የሚሆኑ ውጤት ፑቲን መርደረ፣ ከ500 ሺህ በላይ ፑቲን ታይረንት፣ ከ100 ሺህ በላይ ፑቲን ተረበ የመሳሰሉ ጽንፍን ያዘሉ ስለዚህ ድንቅ መሪ የውሸትና የሐሰት ፕሮፓጋንዳዎችን ያዘሉ ናቸው። ፑቲን የሚገርማቸው ከ75 እስከ 80% የሚሆኑ የሀገሩ ህዝቦች በእጅጉን የሚወዱት ነው። የሩሲያ ኦርቶዶክስ ቤተክርስቲያን እስካሁን ከአምላክ እንደተላከ ሀቀኛ መሪ ነው የሚቆጥሩት። እንዲሁም ሩሲያ ፑቲን ወደ ስልጣን ከመምጣቱ በፊት በነበራት የአስተዳደርን ዘላለነት ከተዘፈቀችበት የዓለም ባንክ ዕዳ ፑቲን በአጭር ጊዜ በመክፈሉና በህዝቡ መንቃት በቁርጠኝነት ከዕዳው በማላቀቁ የሩሲያኖቹ እናት ሲሉ ያንቆለጳጳሱታል። ፑቲን ዘግሬ ማዘር ኦፍ ራሽያ ሴቪየር ኦፍ ራሽያንስ ጋድሴን በተለይ ባለፉት ስድስት ዓመታት የሀገር ውስጥ ምርትን በእጅጉ በማዳበር ራሽያን ዶሜስቲክ ፕሮዳክት ወይም ጂዲፒ ከቀደመው ጊዜ በስድስት እጥፍ በማዳበር በፊት ከዓለም ኢኮኖሚ ሀያ ሁለተኛ ደረጃ ከነበሩበት ወደ አስረኛ ሰድት የነዳጅና የተፈጥሮ ጋዝ አቅርቦትን በማፋት ለዜጎቿ አመች የሥራ ዕድሎችን በመክፈት ከዓለም ባንክም ሆነ ከሌሎች ተያያዥ የሉላዊ ሴረኞች የእዳ ራሱንም ሆነ ሀገሩን ፈንቅቆ በማውጣት በተለይ በኢኮኖሚ ዘርፉ ከሀገሩ አልፎ እውቅ ዩሮፓዊ ኢንቨስተሮችን በሀገሩ ላይ አሰማርቷል። ኬጂቢ የተሰኙትን ስመጠር የስለላ ድርጅቶችን በማቋቋም ከቀደሙት የአሜሪካና ብሪታንያ ሰይጣናዊ አመራሮች ጋር በመጋፈጥ ሽንፈትን አቅምሷል። በሳል የሆኑትን የኬጂቢ ሰላዮች በተለይ በአሜሪካ በጆርጅ ቡሽ አመራርነት ጊዜ በዝግ የምርምር ተቋም የሚሰሯቸው እጅግ አደገኛ የጦር መሳሪያዎች በሰላዮቹ እየተነገሩ እርሱም በፊናው ነው በአፋጣኝ አክሻፊዎቹን እየሰራ ሲያስበረግጋቸው እንዲሁም በተደጋጋሚ በኮልድዋር ሲናቆሩ ኖረዋል። ሀገሩን፣ ባህሉን አክባሪ የነጻ ስብህና ያለው ሰው ሲሆን እንዲሁም የኦርቶዶክስ ቤተ ክርስቲያን አክራሪ ተከታኝ ነው። ከአንደኛ ደረጃ እስከ ከፍተኛ የትምህርት ተቋማት ድረስ ላሉት ታዳጊ ተመራማሪዎች ስለ አእምሮ ንጽህና፣ የበዓል እምነት አክባሪነት፣ የሥነ ምግባር ትምህርትን እንዲሰጥ ያደረገ፣ ሁሉንም ሃይማኖቶች በእኩልነት እያስተዳደረ ያለ ሰው በዚህ መሰሉ ሥራ በሮቻይልድ ጠውቅ ቤተሰቦች ትችት ሲንጸባረቅበት ይስተዋላል። እንዲሁም ፑቲን በአመራርነት ጊዜው በዩሮፕ ሀገራት የሚበረታተው የእናቶች የፈቃድ ውርጃ በእጅጉን ሊቀንስ ችሏል። በተጨማሪ ፑቲን በፀረ ግብረ ሰዶ አንታይ ሆሞሴክሱዋሊቲና አንታይ ትራንስጀንደር በቀዶ ሕክምና ወንድ ወደ ሴትነት፣ ሴት ወደ ወንድነት መቀየር ተቃዋሚ አቋም ይታወቃል። በዚህ ስራው የሩሲያ ኦርቶዶክስ ቤተክርስቲያን ላለፉት ዓመታት ባራክ ኦባማ በስልጣን በነበረበት ጊዜ ቤተክርስቲያኒቱ ከሌሎች የዓለም የክርስትና ቤተክርስቲያናት እኩል ብድር እንዳይሰጣት ማዕቀብ ቢጣልባት ፑቲን በቆራጠነ የሉሲፈራውያንን ሴራ ገርስሶ እንደሚጥልና ቤተክርስቲያኒቷ ያለማንም እርዳታ በራሷ መቆም እንደምትችል አስመስክራል። በፑቲን አቋም ጥቁሩ የአሜሪካ ፕሬዚዳንት ፈንድ የሚደረግላቸው በእነሱ የሚታገዙ አንዳንድ ተቃዋሚዎች ጌይ ራይት፣ ጌይ ፍሪደም እንዲሁም ጀስቲስ ፎር ሆሞሴክሱዋሊቲ እያሉ የግብረ ሰዶማውያንን የመኖር ነፃነት ፈቃድ እንዲሰጣቸው ያደረጉት ተቃዋሚ በህዝቡ መንቃትና በመሪው ቆራጥነት ዳግም ላይ እነሱ ከፍተኛ እርምጃ ወስዶ እቅዳቸውን እንዳከሸፈው ይታወሳል። ተዳፍነው የቀሩ ነገር ግን በሉሲፈራውያኑ የተቀሰቀሱ የእርስ በርስ ጥቃቶችን በእነ ኦሳማ ቢላደን የተላከፉ የሽብር ጥቃቶችን በተለይም ደግሞ ብዙ ህዝብ ያለቀበትን የዘጠኝ አስራ አንዱን ያልታሰበ ፍንዳታ በኦሳማ ቢላደን ቢለጠፍበትም ቢላደን ላደን በጥቃቱ እጁ እንደሌለበትና አንዲሲ ባሽሙ ታዋቂ ስውር መንግስት እንዳለ ተናግሯል። ይ ስ ናት እንልድ ን ሰምበር 11ን ታስ ኖ ታስ ን ቢላደን ላይ የቀረበውን ውንጀላ ፑቲን ማጣጣሉን ቢላደን ተጠያቂ እንዳልሆነ ራሳቸው ፈጽመው ከራሳቸው ለማሸሽ የሞከሩ እንዳሉ ማጋለጡ ይታወቃል። ከዚያን ጊዜ ጀምሮ በዩናይትድ ኔሽን አባላት ጥርስ እንደተነከሰበትም ይታወቃል። በአጠቃላይ ፑቲን ሉሲፈራውያኑን በኢኮኖሚም ሆነ በፖለቲካ እነርሱን እየመሰለ ውስጥ ለውስጥ ሲቦጠቦጣቸው መዋቅራቸው ሲገነ እንደ አዲስ ይስተዋላል። ዘግይተው ቢነቁበትም የድርሻውን በታትኗቸዋል። ጭራሽ እንደምናውቀው አሁንም ታላቁ ፑቲን የስልጣን ጊዜው መራዘሙን ሰምተን ሰውየው ውስጥ ለውስጥ መዋቅራቸውን መበጣጠሱ እንደሚቀጥልበትም አልጠራጠርንም።